ምን ንገሪያቸው እንጂ ጭዋ መሆንሽን አምራን። አታረጊውም አታደርጊውም። ምን ቀስ አባትሽንም እንደዚህ አታቸኩያቸው። ለማንኛውም ሁላችሁም ስሙኝ፣ ጭዋና ንቁ የምትሏት ልጃችሁ ኖሐሚን ማንነቱ ካልታወቀ ወንድ ልጅ የሶስት ወር እርጉዝ ናት ብላ ተናግራለች። እንግዲህ የሶስት ወር እርጉዝ ናት ብላ ተናግራለች። በጣም ያሳዝናል። አባትየውም እንግዲህ ፌንት ነቅሎ ወድቋል ማለት ነው። ይህን ሁሉ ያደረገችው እንግዲህ ናሆም ናሆሜን ስለሚወዳት ናሆሜን ስለሚወዳት ይቀማኛል ብላ ማሰቧ ነው። እንግዲህ እዚህ ደረጃ ያደረሳት ማለት ነው። አምራን በጣም በጣም በጣም በጣም ስተት ተሳስታለች ማለት ነው። አሁን ደግሞ አምራንን ከአብርሃምና ከናሆም ያልተጠበቀ ያልታወቀ ልጅ እንዳላትና ልጅ እንዳላት ልነግራችሁ እወዳለሁ ማለት ነው። ምክንያቱም አምራንን ያቺ የኑሀሜን እህት ከቤት ልትባረር ነው። ከቤት ልትባረር ስለሆነ የግድ አማራጇ ምንድን ነው? አሁን ስጠት የምትፈልግለት ኑሀሜንን ማነው? አምራንን ነው። አምራን ከሌላ ልጅ እንዳላት የኖሃሜ እህት ታወራለች ማለት ነው። መጨረሻ ላይ እውነቱ ይታወቅና የናሆም ይሄድ ሄደን ያሰራሹ ትክክል አይደለም፣ ይሄ የኔ ልጅ አይደለም ብሎ ናሆም አምራንን ይክዳታል ማለት ነው። ምክንያቱም ከሌላ ልጅ ስላላት ለገንዘብ ብለሽ ነው ወደ እኔ የመጣሽ እንጂ ልጁ የኔ አይደለም፣ የዛኛው ልጅ ሰው የዛኛው ሰውዬ አባት ነው። የኔ ልጅ አይደለም። በትክክል ኤዴን ይመርመር፣ አባቴ እንዲያስመረምርልኝ እፈልጋለሁ፣ ውጭ ሀገር ወስዶ ይላል ማለት ነው። ምክንያቱም ከሌላ ልጅ እንዳላት አምራን ለማንም አልተናገረችም። አብርሃምም አያውቅም ለ ናሆም አያውቁም፣ ሁለቱም አያውቁም። ከአብርሃም በፊት እያለች ነው አንድ ልጅ የነበራት ማለት ነው። እና ያንን ደግሞ ያወቀችው የናሆሚ የናሆም እንጀራ እህቷ ናት ያወቀችው። የናሆሚ እህት ደግሞ እንዴት አወቀች ካላችሁኝ፣ ከቤት ወይዘሮ ዝናሽ ከቤት ልታባርራት ነው። ከቤት ስታባርራት ደግሞ ይቺ የልጅ ሚስት አትሆንም እኔን ይፈልግ የማመጣለት ብላ ስለምታስብ፣ አሁን ኖሐሚንን እንዳላሸነፈችና ምንም እንዳላደረገች ስታውቅ ይችኛይቱ መርምራ ሌላ ልጅ እንዳላት ከሌላ ልጅ እንዳላት እና ለማንም እንዳልተናገረች ታሳውቃለች ማለት ነው። በጣም ብቻ ያንን ነገር አድርጋት ትናገራለች። ከዛ መጨረሻ ላይ ወይዘሮ ዝናሽ ይሄ ልጅም ያንተ ላይሆን ይችላል፣ በትክክል ይመርመር። አቶ ላይኩን ውጭ ወስዶ ያስመርምረው፣ ኢዴን ይመርመር። ይሄ ልጅ ያንተ ለመሆኑ ምን ያህል እርግጠኛ ነ ተብሎ እንደ አዲስ ጥርጣሬ ይገባበታል ማለት ነው። ከዚህ በፊትም ኢዴን አስመርምሮ ያንተ ነው ተብሏል። አሁን ግን የሱ ላይሆንም ይችላል እያሉ ነው እና እስኪ እንግዲህ እሱን አብረን የምናየው ይሆናል። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰቡ ነ አበረታቱኝ አዳዲስ መረጃ ካለ እያመጣሁ አሳውቃቸዋለሁ። ወደ ቪዲዮ አብርሃም ከቤት ይመጣል ማለት ነው እንዴ ላይኩን ረዚ ቤት ምን እየተካሄደ ነው ትለዋለች ወይዘሮ ዝናብ ማለት ነው። ላይኩንም ደግሞ እንደ አንተ ከዚህ ሁሉ ጉድና ከዚህ ሁሉ መከራ በኋላ ምን ትሰራለህ ቤቴ ለምንድን ነው ቤቴ የመጣኸው ይለዋል ማለት ነው። እኔ ልጅን ፈልጌ የመጣሁት ልጅን ፈልጌ ምክንያቱም እና ሁም ያረገዘችው ልጅ ኖሃ ያረገዘችው ልጅ የኔ ነው። ኖሃ የሚያረገዘችው ልጅ የኔ ስለሆነ ልጅ ንፈልጌ ነው መታወት ይላል። በነገራችን ላይ ከዚህ ላይ አንድ ነገር ላሳውቃችሁ የምፈልገው ነገር ቢኖር ነሃሚ እርጉዝ አይደለችም። ነሃሚን እርጉዝ አይደለችም። ምክንያቱም እርጉዝ አይደለችም ያልኳችሁ ዝም ብሎ ጨጓራ እያመማት እንጂ በትክክል እርጉዝ መሆኗን አላረጋገጠችም ማለት ነው። ምክንያቱም ያኔ የተሰጣት የሄዴን አምራናት ያሰራችሁ ሂዳ በተንኮል ያለ ዶክተሩ ተናግራ ያሰራችሁ አምራናት አሁንም ደግሜ ይነግራቸዋሉ አምራናት ያሰራችሁ እንጂ ኖሐሚንን አሁን እርጉዝ እንዳልሆነች አቶ ላይኩን ያረጋግጣል፣ ወስዶ ያረጋግጣል። ምክንያቱም ምግብ ስለማትበላ ብዙ ነገር ስራ ስለሚበዛበት ከጫናው ጋር ጨጓራ ነው እንጂ አመማት፣ ልጅ አላረገዘችም። ታያላችሁ። ደግሞ ልጅ አርግዛለች ብላችሁ ካመናችሁ እውነቴን ነው የምላችሁ፣ አላረገዘችም። ታያላችሁ። እና ኖሐሚን እኔ ኖሐሚን እርጉዝ ስላልሆነች በእርግጠኝነት የምታገባው አሁን የመጣውን የዝናሽን ልጅ ነው ማለት ነው። የዝናሽ ልጅ በነገራችን ላይ መጥቷል፣ ግን የዝናሽ ልጅ መሆኑን ሳይናገር ነው የመጣው ድብ በድብቅ ነው የመጣው የተቀላቀለው ማለት ነው። ቢገባ ሺህ ሁሉ የሆነው በአንቺ ምክንያት ነው። አንቺን ሺህ ሁሉ ምክንያት ያደረግሽው አንቺ ለኔ እርግማን ነሻላት ማለት ነው አቶ ተሰማ ኖሐሚንን እርግማኔ ነሽ፣ አንቺ ለእኔ እርግማኔ ነሽ አላት። አባ የእውነትህን ነው፣ ልክ ነህ አንተ። ካልጠበቀኝ መንገድ አግንተኸኛል። አዎ አባዬ፣ ልክ ነህ ልክ ነህ አባዬ። እኔ ለአንተ እርግማን ነኝ አባዬ ትል እና ልቧ ተዘብሮ ታለቅሳለች። ከፊቴ ላይ ዞር በይልኝ፣ ከፊቴ ላይ ዞር በይልኝ አላት። አላቶ ተሰማ ከዛ ላይኩን ይመጣናት፣ ወላይኩን ይመጣናት። እንዴ ተሰማ ምን አድርጌ ነው የምትላት። ምን ታድርግ ተወኝ ተሰማ፣ ተወኝ ላይኩን፣ ተወኝ ተወኝ ይለዋል ማለት ነው ኖ ተሰማ፣ እንደዛ ማለት የለብህም። መፍትሄ መፈለግ አለብን። ከዚህ በኋላ ለሚፈጠረው ነገር መፍትሄ እንፈልግ። መፍትሄው ምንድን ነው? አቶ ላይኩን ወስዶ እርጉዝ መሆኗን እና ለመሆኗን በትክክል ያረጋግጥና እርጉዝ እንዳልሆነች እንዳላረገሰች ጨጓራ በሽታ እንዳለባት እውነቱን ያፈርጠዋል ማለት ነው። ማን ነው አቶ ላይኩን። ምንድን ነው ግን ለአንድ ሌላ ነገር ለማይፈጠረው ነገር ማለትም አንተ እንደዚህ የምትሆነው ይቺ ልጅ ብታጣት የሚቆጭር ነገር የለምን ይለዋለኝ አቶ ላይ ይኩላ ለአቶ ተሰማ ማለት ነው። አቶ ተሰማ ደግሞ እኔ ስህተቴ ይች ልጅ አስተምራለሁ ብዬ ከአያቷ እስከዚህ ይዣት መምጣቴ ነው። እሷ ከመጣች በኋላ ይሄው ህይወቴ ሁሉ እንዳልሆነ ሆኖ ዝንኩርኩር ብሎ ወጥቷል። ህይወቴን አበላሽተዋለች። ይች ለእኔ ልጅ አይደለችም ይልና አቶ ተሰማ ይናገራል ማለት ነው። ግን አቶ ላይኩን ተረጋጋ፣ ይችል ምንም አላደረገችም፣ ምንም ጥፋት የለባትም። አንተ ዝም ብለህ ነው የምታወራ እንጂ ልጅቷ ምንም አይነት ስህተት ወይም ደግሞ ምንም አይነት ጥፋት አላጠፋችም። ተረጋጋ አቶ ላይኩን ይለዋል ማለት ነው። አቶ ላይኩን አቶ ተሰማን እርግጠኛ ላልሆነችው ነገር ማለት ነው መድኃኒት ልትወስድ ስትል እንደዚህ ካስፋልት ላይ ቁጭ ብላ ልጅ ይቅር በለኝ ልጅ ይቅር በለኝ እያለች መድኃኒቱን ልትወስድ ስትል ይመጣና እንዴ አንቺ ምንድን ነው ብሎ ይይዛታል። ይሄ የያዛት ልጅ ደግሞ በአጋጣሚ የሆነው የወይዘሮ ዝናሽ ታያቸው ልጅ የድብቅ ልጇ ነው። ይህን ወቅ ይህ ሜዳ ምን አለበት ጩሄ ብስቃውን አጠገቤ ባቶኝ ምን ይሰራልሻ ላይ እና አሁን ይሄ የያዛት የወይዘሮ ዝናሽ ልጅ ነው። እሱ ደግሞ አሁን እንግዲህ እሷን መንገድ ላይ አልፎ ሲሄድ ነው ያገኛት። ግን ከነ ወይዘሮ ዝናሽ ቤት ሰራተኛ የእሷ ልጅ መሆኑን ማንም አያውቅም፣ እሱም ራሱ አያውቅም ከነሱ ቤት እንደምትሰራ ማለት ነው። እና አንቺ መኖር ባትፈልጊ መኖር የሚፈልገው ልጅ ይዘሽ ልጣፈኝ ነው ማለት ነው ይላታል ማለት ነው አ ሳወራ የነበረውን ተደበቀ ስትሰማ ነበር ማለት ነው ትለዋለች። እነሱ አልተዋወቁም። ግን ዞሮ ዞሮ ይሄ ማነው ካላችሁኝ እርግጠኛ ነኝ የወይዘሮ ዝናሽ ልጅ ነው። ምክንያቱም አልፎ ሲሄድ መንገድ ላይ ነው የተገናኙት። አሁን እሱን ይዛ ስትሄድ ወይዘሮ ዝናሽ ትደነግጣለች። ፈልጌውን ባይሆን የምትዩን ሰምቼሻለሁ። እስኪ የልጅሽ አባት ልጅሽ እንቅዶሽ ነው አይደል? ይላታል። ምን አገባህ፣ ምን አገባህ ትለዋለች። አርፈህ የራስህን ህይወት አትኖርም? እንዲ ምን ይመስላል ደግሞ ይሄ ባክህ፣ የራስህን ህይወት ኑር፣ ትለዋለች። እሱ ደሞ አይ ወይኔ እድሌ፣ እንዲ ወይኔ። ሳቄን ደበቀች፣ ሳቄን ገማቸው፣ ገኩለች፣ ሴትዬ፣ ሳቄን ገማቸው። ያው ምን አለበት በደንብ ብዙ። አሁን ከአጠገቤ ዞር በልልኝ ትለዋለች ማለት ነው። ይቅርታ የአንቺ እኔ ከአንቺ አጠገብ ዞር ብል የአንቺ ህይወት ሳይሆን የልጁ ህይወት ያሳዝነኛል ይላታል። አይ በስማ ይሄ ልጅ ከድራማው ከመጣ በጣም የሚያምርና ደስ የሚል ልጅ ነው የሚሆነው ማለት ነው። የጽናት የራ የማን ነው ስሟ? ያደይ ፍቅረኛ ማለት ነው። ይኸውልሽ ለነገሩ ብቻሽን ብኞት ብትሆኝም ጥየሽ አልሄድም። ምክንያቱም እየሰራሽ ያለሽው ስራ ወንጀል ስለሆነ አለቅሽም ይላታል ማለት ነው። ጤና የለህም እንዲ ሰውዬው፣ ለምንድን ነው ከተገቤ ዘወር የማትልልኝ? ይላታል። እሱ ደግሞ ኖ ወንጀል እየሰራሽ ነው፣ ፖሊስ ጣቢያ ነው ይዘሽ መሄድ ይልና ያንገራግራታል ማለት ነው ዳህንች ማአት አጭቀሽ ያሾ አንቺ ነሽ፣ ምክንያቱም የሰው ነፍስን ልታጠፊ ነው። ስለዚህ ያሾ ነፍስን ልታጠፊ ስለሆነ ፖሊስ ጣቢያ ትሄጃለሽ ይላታል። ነው ኖሐሚን በነገራችን ላይ እርግጠኛ ሳትሆን ነው መድኃኒቱን እየወሰደችው ያለችው። ዝም ብላ ያ ነገር አንዳንድ ጊዜ እኮ ላይሰራም ይችላል። ምክንያቱም እርግጠኛ አይደለችም። በቃ ዝም ብላ በድንጋጤ ነው እርጉዝ ነኝ ብላ ያመነችው፣ እና ስለሚያማት ብቻ ነው የሚያስታወካት እንጂ እርጉዝ አይደለችም። ስለዚህ ይህን መድኃኒቱን ብትወስዶ መልሶ የሚያማት ራሷን ነው የሚጎዳት ራሷን ነው ሰው። ስለዚህ ትክክል ነው፣ መድኃኒቱን መውሰድ የለባትም። ፖሊስ ጣቢያ ትሄዳለች ለጊዜው። ከዛ አቶ ላይኩን ያስፈታታል፣ ያስመረምራታል እርግጠኛ ታደርጉዝ እንዳልሆነች ይታወቃል ማለት ነው። ከዳግም ጋር ቁጭ ብላ ዳግም ዳግም እባላለሁ እያለ ዳግም ሲያስተዋውቃት፣ ዳግም አስባችሁታል? የዳግም እናት ካስታወሳችሁ አላልኳችሁም? የዳግም የወይዘሮ ዝናሽ ልጅ ዳግም ይባላል። የመጀመሪያ ልጇ ማለት ነው። እሺ በቃ የዳግም እናት እናት ብላት። ሌሎች ካስታውሳችሁ ይሄ ዳግም ይባላል። ዳግም ደግሞ ይልስዬ እኮ አትፈላሰፊ። ዳግም ቁጭ ብሎ ዳግም እባላለሁ ብሎ ሲታዋወቃተይ ማን ያያል? አብርሃም ያያል ማለት ነው አብርሃም ደግሞ እንዲህ ከማን ጋር እየተጀናጀነች ነው ይልና ተገትሮ ያይና ሂዶ ዳግም ምን ይገጥመዋል? ያው እኮ ከዛ ተላይ ሁን ልጅ ልትታነቅ ወደ በረሀ ይሄዳለች ይለዋል። ከዛ ተደብቆ ሲያስታውለው ልጅን አንድ ነገር እንዳትሆንብኝ ብሎ ሰውለት ያደርጋል፣ ያቶ ተሰማ ማለት ነው። ከዛ ተላይ ሁን ደግሞ ፈጣሪ ሆይ ይቅር በለኝ፣ እኔ እኮ እንዲህ ብዬ ዋሾት ልጁን ምን ያህል እንደሚወዳት ለማረጋገጥ ብዬ ነው ይልና ፈጣሪውን ይቅርታ ይጠይቃል። ማለት ነው እንደዚህ እየተባባሉ እያለ በማህል ላይ እንግዲህ የላይ ቁንትንም ዳግም የወይዘሮ ዝናሽ ልጅ ዳግም እና አብርሃም ይገናኛሉ፣ ማለት ነው ምንድን አንተ ለምንድን ነው እጇን የምትይዛት? ምናምን ይለዋል ማለት ነው ኦኬ አንተ ባልሆነ እንዲም ይለዋል። ከዛ መጨረሻ ላይ እንደዛ እየተያየዙ ያለ አቶ ዳግም ያገናኛቸዋል። የወይዘሮ ዝናሽ ልጅ ዳግም ዳግም ዳግም